የመንተሰውዬ እኔ እኮ እሱን ያጣልኩት እኔ እንዲሁ ሌላ ፕሮግራም ሲኖርህ ብዬሽ ነው እንጂ እንዲህ እንደገጣሚ አየህ በሚሄዳውን ለምን ትንቀበለልበት ነው። እና ሆነስ አለም ቆይ እንግዲህ የሆነ ዝሮዝሮ በምትሄድበት ምን የምትገረግሪኝ ምን? የማንተ ሰውዬ ዘንድሮ መዋያ አልተለይቶም። ሳንቲም ነገር ስጠኝማ፣ ገበያ አንድ አምስት ኪሎ ልታገኝ ድንችም ምንም ዘይትም የለኝም።

ሻምፓኔ ሲወጣ ለልቤ እየወጣሁ እንትን እንዳለ እንዴት ነው ሽፍር? እንዴት ያውልኝ? አሁንማ እናቴ ተመቸው አዳዳው ተመቸው። እናቴን እንደፈለገው እዚያ እየዘለለ ይገባ ይሆናል። እኔ እዚህ ባልሁ እንጂ እንግዲህ እንደ እግሩን ቆልጥ ማለት እመጣለሁ። የት ሆንክ የት ወይ? እዚህ ነው ምተው በላይነሽ፣ እንደምን ነህ? እግዚአብሔር ይመስገን። በበኋላ አደርክ አንተ ጌ? ደህና ነኝ እግዚአብሔር ይመስገን። ምናልባቱ ምን እንጨት ብረት የገባበት ይመስል ሰቅዞ ይዞ ብላ ወደ ከብቶችን ላስወርድ ብላ እዚያ ነው።

እሱም ምን ሰው ሆኖ ተፈጥሮታ ለመጓዝ እዚያም ጓዝ ጓዝ ሲሉ፣ ኧረ ለጉዳዩ ነው ሰው መጓዝ፣ አረቄ ቤት አረቄ ቤት መመላለስ እንዲሁ ምን ያረጋል አሁን? ምን የሚሉት ነው አሁን አረቄ ቤት? ኦህ ብራ ለራሳችሁ ላይ ብትነሳብ ለራሳችሁ ስትሉ ብተው ምን አለ ደም ጥግ እንዴ ለራሳችሁ ብታውቁ ምን አለበት? እንዴት ማለት ነው? እንዴት ማለት ምን ማለት ነው? እንግዲህ እዚያ ላይ እዚያ ላይ ለጃ መለየ መንደር ወስዶ ምን ጣለህ? እሺ ነገርኩሽ። አይዞ እንትን ከብት እያለ ከብት እኮ አንድ ጊያው አንድ ጊያው ከብት ላይ ምንድር ድረስ ምን ያረገደ? ከብት ምን ያረገደ? እዚያ ከብት አይልገም ፍ ነገር ያው ለአንተም እኮ ጥሩ ነገር አላመጣም። እንግዲህ አንዱ ሰካራም ነው። ምን ይባል ነበር? የማን ያለሽ

እናንተ ውስጥ ሄዱ ምን ያደረግላቸዋል? ልካችሁን እንኳን ጣቁ። ዝም ብሎ የገለብጥ ገለብጣል። በቃ ተመሳስለህበት ነው እኮ እንዲህ አፍርሶ የጣለ እንጂ። እንግዲህ ምን እስኪ መጠናቸውን እንኳን ያውቁ። የሰው ገንዘብ እንደሆነ እንዲሁ ዝም ብሎ መጠፍጠፍ መጠፍጠፍ። መችን የምታውቂኛ የለን የሰው ዘንድ አልደርስ እንደው ዝም ብሎ ወይ እንዳልሽው ተመሳስጅበት ይሆን ይሆናል። ይሆናል እንጂ እንዲህ ሲወዣበር ዝም ብሎ ሲዘላብት ይሆናል። እዚያ ሲገለብጥ

ዟዋሪ አባቱ የትይኑ ደግሞ እንደዚህ የምትል ተጎሳ አመጣችብኝ እኮ። በረቂ እዚያ ሰብሮ ማለት ምናምን አትናገር። እንዴት ነው የምትናገር ደግሞ? ደናን ደህና ነን፣ ደህና ነን። እንዴት ነው ያ ሰውዬ? እንዴት ነው አደራ? አንቺ ሳልጠይቀው ይኸውልሽ፣ እኔም የሥራ እንትን ብሎብኝ። እህ የእሱ ነገር ምን ሆነ ብለፍ አስመችም ደጁ ወጥቶ ደጁን አይቶት ይገባል። እሰይ እንጂ ሌላ ምን መላለሁ ብለህ ነው? እኔስ ግራ ገባኝ። ወይ ያልፈሰሰው ያልታወቀ ነገር እኔስ እንዲያውም ተይው። ከተነሳ ምንም አይለውም። ዋናው መንቀሳቀሱ ነው። እንኳ ተነሳ እልቅ እንዴት ነው? የተገኘ ነገር የተሰማ ነገር የለም

ሱሰው ፈርቶ ነው ያለ ናየማኳ እንዲው ይህን ነገር ሳነሳ እኛም አሁን ወሬ ነው የሰማን እያሉ እኮ የሚሉኝ የለውም። ብለህ

አለኩ

ከፍቶችን እንትን ይያልሁኝ ቁም ነገርኛ የሆነ ኑሮ ትዳሩ ወደ ቀራ ምን አውቄ ምን

ነይ፣ ነይ፣ ነይ ተበይኝ፣ ነይ፣ ነይ ታየው። እኔ ልሄድ ነው ነው የምልሽ። እኔ አባርራችኋለሁ። እልቅ ሙያ ይኖርሻል በቤት። እውነትሽን? ኧረ ሙያ ሙያ መኖርም መናት የተወኝ እና እኔ አመጣችኋለሁ። የመምጣል ያለኝ ሙያ ግን፣ አንተ ደግሞ ላይታችሁ ምን እግር መንገዲን እኮ ነው የእኔዎችም እዚያው ናቸው አብረው ናቸው እና እንግዲህ

አረ ምን እሰማለሁ? የለቀ የአንችን ይሁን እንደው ካልሆነም ተሆነ ጠባዬን አሳምሬ በጋራ እበላለሁ። ነው ነው፣ ሌላ አይደለም። ሀሰተኛው ክፍል ክፍል ማለት እ

ተካፍሎ እንዴት እንዴት ነው ሲያናገራት ምን ነው ያሰጣት ምን ድፍረት ይቼ